ስማ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መጋቢት አሥር በዚህች ዕለት የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የኢየሱስ ክርስቶስ የተሰቀለበት መስቀል የተገለጠበትና የተገኘበት ነው። የዚህም የከበረ ዕጸ መስቀል መገለጡና መገኘቱ እነሆ በዚህ ይገለጣል። ወይኮነ በጥበበ ነገር ከመ ኢንስር መስቀሎ ኢንሳር መስቀሎ ለክርስቶስ መነገረ መስቀሎ ዝተበዱት ባበጉላን ወባብነ እስተለለድህና ኃይለ እግዚአብሔር ውእቱ። ይህ የክርስቶስ መስቀል ከንቱ እንዳይሆን በቃል ጥበብ አይደለም፣ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው አለ። ሲሆን ኢየሱስ ክርስቶስ በቀራኔው ተራራ ከተሰቀለበት ወዲህ ደመ መለኮት የነጠበበት ስጋው ያረፈበት ስለሆነ አጋንንትን የሚያወጣ ሙማኒን የሚፈውስ ለምጥ የሚያነጻ እውር የሚያበራ ሙት የሚያነሳ የእግዚአብሔር ኃይል የሚገለጽበት ሆኗል። ስለዚህ አይሁድ በተመቂተው ቀብረው በአይሁድና በኢየሩሳሌም አዋጅ አስነግረው የቤት ጉድፍ የሚጠርጉ ሁሉ በመስቀሉ መቃብር ያድርግ ለሶስት መቶ ዓመት ያህል ተቀብሮ ቆየ። ከዚህ በኋላ ቅድስት ዕሌኒ የልጇ በትረ መንግሥት ይጸና፣ መስቀሉን ፈልጊ፣ የከበሩ መካናትን አንጭ የሚል ራእይ አየች። ከሮም መኳንንት ጋር መከራ ልጇን ከሮም መኳንንት ጋር መከራ ልጇን ከሌሊቱ ስድስት ሰዓት እስከ ጠዋቱ ሶስት ሰዓት በትጋ ሌሊት እንዲያድር ከሶስት ሰዓት እስከ ስድስት ሰዓት በዙፋኑ ተቀምጦ ሳያዳላ እንዲፈርድ ከስድስት ከዘጠኝ ሰዓት በጸሎት ፈጣሪው እንዲጠይቅ ከዘጠኝ እስከ ርበተ ፀሐይ ታላቅ ግብዣ እያደረገ ከነዳያን ጋር እንዲደሰት በመምከር ሃይማኖትን ካስተማረችው በኋላ ወደ ኢየሩሳሌም እንደምትሄድ ነገረችው። ውህቱን ይፈነው አበ ኢየሩሳሌም ምስለ ብዙኃን ሰራዊት ይላል። ብዙ ሰራዊት ሰጥቶ ወደ ኢየሩሳሌም ላካት። አብረዋት ወደ ኢየሩሳሌም የወረዱት ሰራዊት ብዛት ሰላሳ ሺ ነው ይላሉ። ወለባይዳንሰ ሰራዊት አልቦ ሁሙ ሁልቅ ከመዋከዋክብ ተሰማይ ወከመ ሆፃ ዘድንጋ ገባይር ይላል የሌሎች ብዛ ሰራዊት ብዛታቸው እንደ ሰማይ ኮከብ እንደ ምድር አሸዋ ነው። እሷም በሦስት መቶ አሥራ ዘጠኝ ዓ.ም ወደ ኢየሩሳሌም እንደርሳ መስቀሉን ታስፈልግ ጀመር። በዚያም በህዝብ አይሁድን ሰብስባ ሰብስባ መስቀሉ የተቀበረበትን ንገሩ ብላ ጠየቀቻቸው። ያለበትን አናውቅም፣ ስለ መስቀሉ ዜና አልሰማንም ሲሉ መለሱላት። ስለ ልባቸው ክፋት ዕሌኒ እጅግ አዘነች። በወታደር ህዝበ አይሁድን አስቀርባ በጥብቅ ስጠይቃቸው ይናምር ንህነ ዘኮነ ወይ ምንትን አበዊነሂ ሰቀሉ ሰባወይ ወመስቀለሂ ይቀበሩ ውስተ ምድር እንዲል የምናውቀው ነገር የለም አባቶቻችን ሰውን አልሰቀሉም መስቀልንም አልቀበሩም ብለው መለሱላት። እዚህ በኋላ በኤልዳ ምድር አቅራቢያ በሚገኝ ታላቅ ገደል ሰራዊቷን አዛ አስጣለቻቸው፣ አጥንቶቻቸው አልተገኘም። ሌሎቹንም አስመጥታ ብጠይቅ ፈርተው ንሕነሰ ኢነአምሮ ለዝንቱ ነገር ወባየቱ አለው ባህቤነ ክሌቱ ዕደው አረጋውያን ዘስሞሙ ኪሪያኮስ ወአሚንሰ እለ ነበሩ በውእቱ መዋዕል ወእሙንቱ ያአምሩ በእንተ ነገረ መስቀሉ ለእግዚ ክርስቶስ ወኪያሆሙ ተሰአሊበን ተዝንቱ ነገር እንዲል ኪርያኮስና አሚናስ የሚባሉ ሽማግሎች አሉና ስለመስቀሉ መስቀሉ ስለሚያውቁ እነሱን ጠይቅ አሏት። ሌኒም በቶባስ መጥታ ብጠይቃቸው አናውቅም አባቶቻችን ሰውን አልሰቀሉም መስቀልንም አልቀበሩም አሏት። እዚያም ከዚያም እህል ውሃ እንዳይቀምሱ በዛንጀር ታስረው እየተሰቃዩ በጨለማ ቤት እንዲቀመጡ ብላ አዘዘች። እሷ ግን ቦታውን እንዲያመለክት መካናት ቅዱሳትን እየተሳለመች ፈጣሪዋን በጸሎት ጠየቀች። በጎልጎታ ድንኳን አስተክላ ከምግብ ተከልክላ ባዘንና በልቅሷ ጥበቃ አርባ ቀን ትጸልይ ጀመር። ፈጣሪ ጸሎቷን ሰምቶ ቅዱስ ገብርኤልን ላከላት። ቅዱስ ገብርኤል ወደ አለችበት ደርሶ ባረጋጋት ጊዜ ዕሌኒ መስቀሉ ያለበትን ንገረኝ አለችው። ዕጹብ ነገሩ በእንተ መስቀሉ ለክርስቶስ የክርስቶስ መስቀል ነገር ድንቅ ነው። እንድነግርሽ አልታዘዝሁም። ነገር ግን ያሰርሻቸውን ሁለቱን ሽማግሎች በረሃብና በጽም አስጨንቀሽ በጥብቅ መርምሪያቸው እንደሱ ይነግሩሻል ብሎ ወደ ሰማይ አረገ። ኪሪያኮስና አሚኖስ ችግር ቢበዛባቸው ነፍሳችን ሳትወጣ ወደ ሌን ይውሰዱና አሉ። ባልጋ ተሸክመው ከፊቷ አቆሟቸው። ብትጠይቃቸው ኪሪያኮስ እኛታ እናይሳለን ከአባቶቻችን አባቶች እንደሰማኑ ነው በቀራንዮ እንደሰቀሉትና ገቦታ በተባለው ጎልጎታ መስቀሉን ቀብረው የቤት ጥራጊና ጉድፍ እንደጣሉበት አድርገው አምስት መቶ ክንድ ተራራ ሆኗል። ይህም ከሆነ አንቺ እስክትመጪ ድረስ ሦስት መቶ ዓመት ይሆናል ብሎ ነገራት። ዕሌኒም መስከረም አስራ ስድስት ቀን ደመራ አስደምራ በአባ መቃርስ የኢየሩሳሌም ኤጲስ ቆጶስ ጸሎተ ቡራኬ አስደርሳ በተደመረው እንጨት ላይ ሰንድሮስ የሚባል ነጭ ጣን ብታስጨምርበት ጢሱ ወደ ሰማይ ወጥቶ ተመርመረ ሥላሴ ደርሶ በመስቀሉ ከተቀበረበት ቦታ ሰገደ ዘጣን አንፀረ ሰገደ ጢስ በጎልጎታ በካን ዘደፈኑ አይሁድ ዮም ተረክበፀ መስቀሉ ለወልድ እንዲሉድጓ ድጓ ከኪራያኮስ ከአሚኖስ ጋር ዕጣን ቢጨመርበት ሰማይ ደርሶ መስቀሉ ካለበት ቦታ እንደ ቀስ ተደመና ሆኖ ሰገደ ይላል። ጥራጊውን አንስተው ዘጠና ዘጠኝ ክንድ ቆፍረው ጠማማ ድንጋዮችን ሲያነሱ ሁለቱ መስቀሎችን አገኙ። እንደገና ጠማማ ድንጋዮችን አግኝተው ካነሱ በኋላ እስከ ሰባተኛ ሰማይ የሚደርስ ብርሃን አንጸባረቀ። ቀጥለውም ከአምስቱ ቅንዋት ጋር መስቀለ ክርስቶስን መጋቢት አስር ቀን አግኝተው አውጥተውታል። የጌታችን መስቀል ለመለየት ስትቸገር አባ መቃር ዝንቱ ውእቱ ኢየሱስ ናዝራዊ ንጉሥ አይሁድ የሚል ጽሑፍ ከራስጌው ያለበት ነው አላት። እሷ ግን ምልክት ልታይ ፈልጋ ወረኪባ ምውተ አንበረት ዲቤሁ ሙታ አጌታ በጌታ መስቀል ላይ ብታደርገው ከሌሎች መስቀሎች ተለይቶ ሙት አንስቷል፣ ሕሙማንንም ፈውሷል። ከመጋቢት አስር እስከ መጋቢት ቤት አስራ ሰባት ቀን ጨለማ ሳይኖር ዓለም ቀንና ሌልስ ሳይታወቅ በርታለች። ወረከበቶ ወለመስቀል ማኅየዊ ወምስሌው ክልኤቱ መስቀላት እለ ዲቤሆሙ ተሰቅሉ ክልኤቱ ፈያት እንዲል የሁለቱ ሽፍቶች መስቀል አብሮ ተገኘ። ስለዚህ ሃይማኖቷ ጸና፣ ደስታዋን በዛ። ከዚያም ሙማን ዳኑ፣ ሽባዎችም ተፈወሱ፣ ውሮችም በሩ፣ ለምጻሞችም ነጹ። ቅድስት ዕሌኒ መስቀሉ በተገኘበት ቦታ ትንሣኤ ክርስቶስ የሚባል ቤተ ክርስቲያን አሳነጸች። በተለያዩም ቦታዎች ብዙ አብያተ ክርስቲያናትን አሳነጻ፣ ለካህናት ርስት ጉልት ሰጠች። ስለዚህ መጋቢት አሥር ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል የተገኘበት ነው ሰላም እብል ጻድን ወሉምሉም እንተ ተሰቀ ተሰቀ ወረወየ እምገቦ መለኮት ደመ በዛት ይለት እንበለ ይእዱ ጌሰመ መስቀል ተረክበ እምዘተ ሀባ ወገብረ መድምመ በኢየሩሳሌም ቅርበ ወበፋርስ ዳግመ መጋቢት አስር ቀን የሚከበሩ አመታዊ የቅዱሳን በዓላት ቅዱስ እፀ መስቀል ቅድስት ዕሌኒ ንግሥት ቅዱስ ኪሪያኮስ አረጋዊ ቅዱስ መቃርስ ዘኢየሩሳሌም ወርሃዊ በዓላት ቅዱስ ናትናኤል ሐዋርያ፣ ቅዱስ ኒቆላዎስ ዛገረ ሚራ፣ ቅዱስ ቆስጠንጢኖስ ጻድቅ ንጉሥ፣ አቡነ መልካ ክርስቶስ፣ ቅዱስ ያዕቆብ ሐዋርያ ወልደ ዮስፍዮስ። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና። መቼም አይሁድን ምልክት ይለምናሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ዛቅረው ኩማይዴታ ዘኪዳ ያይላፈምለት ተጸምዱ ከዘድፈልላ ነብብተው ከፍዘ እንዴታ መጽሐፍ እንተረሰ ከዚዮ ጸዲቀ መለት ውኩፈ

ስብሐት ለመስቀለ ክርስቶስ ጸመዳን ኃይለ ጸመዳኒት ኃይለን ወጸወንን አነሳስቶን አስጀመረን አስጀምሮም አስፈጸመን። ለአምላካችን ክብር ምስጋና ይግባው። የመስቀሉ ረድኤት በረከት በሕይወታችን ይደር። መስቀሉን አምነን መስቀል አይናችን መስቀል ጽናችን መሆኑን ተማምነን እግዚአብሔር አምላክ በኃይለ መስቀሉ አጋንንትን አስወግዶ አገራችን ሰላም ያድርግልን። ሰላም እግዚአብሔር ከሁላችን ጋር።